ና ለ ራጆን በትላንትና ዕለት በመዲና በደረሰው አደጋ 1 8 የአንድ ቤተሰብ አባላት ሲሆኑ ዘጠኝ ልጆችም ጨምሮ ህይወታቸውን ካጡ 42 ህንዳውያን ሙዕተሚሮች መካከል ይገኙበታል። ከስር የምትመለከቷቸው የመጨረሻ ፎቶቸው ነው። አላህ በጀነት ፍርደስ ሁላቸውን የሚሰብስባቸው ረብል አለሚን እንዲሁም በመካከላቸው ብቸኛው የተረፈ ነፍስ በትላንትና ዕለት ማለት ሰ ለምራ ጉዞ ወደ መዲና ሲያመሩ የነበሩ 42 ህንደ ምራ ተጓዦች የጫነ ቶቢስ ሁለቱ መንገደኞች በቃጠሎ መሞታቸው ታውቋል፣ አንዲት ነፍስ ስትቀር። የሀያ ሶስት አመቱ ግለሰብ በአደጋ ወቅት ወላጆቹን ጨምሮ አያቱ፣ እንዲሁም ሌሎች ቤተሰቦቹ አውቶቢስ ውስጥ እንደነበሩ እና እሱ በቃጠሎ አደጋ ቢደርስበትም ከእሳቱ በመውጣት ነፍሱን አድኗል። አላሁ ተዓላ ትሙቼ ያላትን ነፍስ ከእሳት እንዲሁም ያወጣል። ለሞቱት አላሁ ተዓላ ጀነት ልፍርደውስን ይወፍቃቸው፣ እንዲሁም ለወዳጅ ዘመዶቻቸው አላህ ሰብሩን ይወፍቃቸው። ኢና ሊላሂ ወኢና ኢለህ ራጅዑን። አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ዲን የተከበራችሁ ተመልካቾች፣ በትናንትናው ዕለት በሳዑዲ አረቢያ በሁለት ከተሞች የተከሰተ አስደንጋጭ አደጋ። ወደላ ላዚም በጣም ያስፈራል። አኪራ ዘመን የቂያማ ቀን እየደረሰ ነው መሰለኝ። በጣም የመኪና አደጋዎች በዝተዋል ማለት ነው። በትናንትናው ዕለት እንግዲህ በደማም ከተማና በጧኢፍ ሁለት የመኪና አደጋ የመኪና ቃጠሎ ደርሷል። እንግዲህ የመጀመሪያው እንደምታዩት ይሄ የእሳት አደጋ ደማም ውስጥ ነው። ደማም ውስጥ የተከሰተ የመኪና አደጋ እንደምታውቁ፣ ተሳቱ ለጉዲ እየነደደ ነው። በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው ማለት ነው። እንደሚታወቀው ደግሞ እሁድ ዕለት በዚህ መልኩ የህንዲ ተሳፋሪዎች እንደዚሁ የባስ ነቀል ጀማል ከ ከመካ ወደ መዲና ሲጓዝ የነበረ ባስ ከባድ አደጋ ደርሶበት በዓለማችን ለመጀመሪያ ጊዜ የተከሰተ የአስደንጋጭ የመኪና አደጋ ተብሎ ነበረ። እንደምታዩት እንግዲህ የደማሙ አደጋ ሱባሃንላህ፣ በጣም ነው የሚያስፈራው። ወላሂ እኔ እንጃ፣ አሁን አሁን ላይ መኪናዎች ለምንድነው በየመንገዱ አሁን ላይ በተለያዩ ሀገራት ስታዩ በጣም የመኪና አደጋ እየበዛ ነው። በዚህ ለካ አንድ መኪና አደጋ ሲደርስበት መኪናና መኪና ሲጋጭ ምንድነው እንደዚህ የሚነደው? ምን እንደው ሹፉ ሀዳሁን ትናንትና ትናንትና ነው ማለት ነው በፈረንጆቹ አቆጣጠር ሁለት ሺ ሀያ አምስት ኖቨምበር አስራ ስምንት ማክሰ ኖቨምበር አስራ ስምንት ማክሰኞ ለታ ነው እንደዚህ የሆነው ማለት ነው። ይህ አሁን የደማም ከከተማው ወጣ ያለ የሆነ እንትን እስፓልት ዳር ነው እንደምታወት ይዚህ ጋርም የተገለበጠ መኪና አለ፣ ብዙ የተጎዱ ሰዎችም አሉ እያሉ ነበረ አላኩላህል ሰሞኑን በሳውዲ አረቢያ ውስጥ በባለፈው ሪያድ ትልቅ ሱቅ በጣም ተቃጥሎ ነበረ እንዲሁም ደማም ትልቅ ሱቅ እንደዚህ ውሳ ተገሞራ እየነደደ ነበረ ማለት ነው እና በጣም ነው የሚያስፈራው والله سبحان الله شوفوا شوفوا ይሄ ደግሞ የጧይፍ ጧይፍ እንግዲህ ከመካ ወጥጣችሁ ጧይፍ ልትደርሱ ይሄ ጧይፍ ከመካ ወደ ጧይፍ ስትሄዱ በጣም ተራራ ይሄ ጥምዝምዝ ያለ መንገድ ነው በጣም ያስፈራል መንገዱ እና ተራራውን ወጥቶ ወደ ጧይፍ ከተማ መግቢያ ሁለት መንገድ መገንጠያዎች አሉ ሽፋ እና ደግሞ ማነው ስሙ፣ ብቻ እነዚህ መገንጣይዎች ጋር የደረሰ የመኪና አደጋ ነው እዚህ ጋር የምታዩት ማለት ነው። ተራራውን ወጥቶ ወደ ጣይፍ ወደ ከተማዋ ብቅ ልስል ታውቃላችሁ። መካ ሆናችሁ ጣይፍ እስከምትደርሱ እንዳለ ተራራ ነው። መንገዶች በጣም የሚያስፈሩ ናቸው። እዛ ጋር ደጋ ቢደርስ እኔ እንጃ እንዴት እንደሚያስፈራ የዛ መንገድ ማለት ነው። ግን ያንን ወጥቶ ሄዶ ወደ ጧይፍ ወደ ከተማዋ ሊገባ እዚ ከመገንጠያው ይታያቸዋል። ሁለት መገንጠያዎች አሉ። እዚህ ጋር ሲደረስ ነው የመኪና አደጋ የተፈጠረው ማለት ነው። እና በጣም ነው የሚያስፈራው። ሹፍ ሹፍ! እንግዲህ አሁን ይሄን እሳተ ጋሞራ የሚወጣው ከመኪና ነው። መኪና ተቃጥሎ የመኪና አደጋ ደርሶ ነው ቢባል ምንድነው? በጣም እኮ ነው የሚያስፈራው። የሆነ ከባድ ይሄ ቦምብ ነው ምናምን በቃ እሳቱ ብቻ ያስፈራል። እንደምታዩት ይሄን መኪና አውለት የተቃጠለ ነው። ከመካ ወደ መዲናቱል ሙነወራ ሲጓዙ የነበሩት ከአንድ ሲነቱራ ሀገር በመጋጨት እያጋጠማቸው አደጋ ሹፉ እንዴት እንደሚነድ ሰው والله ان الله وان اليه راجعون እዚህ ጋር ከ45 ከ45 ሰዎች ህይወታቸው ሲያለፍ አንድ ሰው ብቻ ነው የተረፈው። ሁሉም ህንዲያዊ ሁጃጆች ለኡምራ የመጡ ኡምራኞች ነበሩ። والله ይረህማቸው። والله የጀነቱል ፊርዶስ ይባላቸው ይባላቸው በእሳት አደጋ የሞተ ሰው የጀነት ነው ይባላል። ብቻ በጣም ነው የሚያስፈራው አደጋው። እንደምታውቁት እንግዲህ በዚህ በባለፈው ሳምንትም ከሳውዲ አረቢያ ከየመን ሳውዲ ተሰደው ሲኖሩ የየመን ዜግነት ያላቸው እንደዚሁ በባስ እየሳቁ እየተጫወቱ ወደ ሀገራቸው እየሄዱ እያለ መንገድ ላይ ያጋጠማቸው የመኪና አደጋ ልክ እንደዚህ ነበረ። በጣም ነበር የሚያስደነግጠው። እዛም ጋር ብዙ ሰው ወደ አርባ ምናምን ሰው ነው ህይወት ያለፈው የተወሰኑት አንድ ሁለት ሰዎች ቆስለዋል እንጂ እዛ ጋም በደረሰው የመኪና አደጋ በጣም ነበር የሚያስፈራው። እውነት አስክሬናቸውን ሲያነሱ በቃ ተቃጥሎ ምናምን አጥንታቸውን ሲለቅሙ አይቼ በጣም ነው የዘገነን። መኪና ውስጥ ለመግባት ራሱ እኔ እንጃ እንዴት እንደምፈራ እና ቤተሰብ አሁን አሁን ላይ በጣም የመኪና አደጋ እንደዚህ እሳ ተቃጠሎ ምናምን አደጋ በጣም እየበዛ ነው። በተለይ የመኪና አደጋ አንድ የመኪና አሁን አደጋ ሲደርስበት ሲጋጭ ተጋጭቶ ብቻ ወይ መኪናው ተሰብሮ ወይም ሰዎች ተጎድተው ቆሳስለው ብቻ አይደለም የሚያልፈው። እንደምታዩት እንግዲህ በዚህ ልክ ነው እሳት የሚነደው እሳት ይነድ ይነዳል እዛ ውስጥ የነበሩ ሰዎች ደግሞ መትረፍ ራሱ አይችሉም፣ ይቃጠላሉ ምናምን ማለት ነው። እና አላህ ከድንገተኛ ሌላ ይጠብቃችሁ። ሹፉ አሁን ይሄና ይሄና አሁን እኔ እንጃ እንዴት እንደሚያስደነግጥ ሱብሃንአላህ። የሆነ እኔ እንጃ ምን ልበላችሁ። እስቲ ሹፍ እንዴት እንደሚነድ እንዴት እንደሚነድ። ይሁን ይሄና አሁን መኪና ነው ቢባል መኪና ተገጭቶ ነው እንደዚህ የሚነደው ቢባል በጣም ይከብዳል ለማመን ያስፈራ። እንደምታዩት ነው እንግዲህ የጧኢፉ ይህንን ይመስላል። የደማሙንም አይታችሁታል። አላህ ከድንገተኛ አደጋ ይጠብቃችሁ ወገን። እንደው ስትወጡ ዱዓ እያደረጋችሁ ዚክር እያደረጋችሁ መኪና ውስጥ ስትገቡ ማለት ነው። በጣም ነው የሚያስፈራው። የአረብ ይሽሙሁ እንደዚህ አይነት ቦታ ቶሎ እነዚህ የአደጋ ጊዜ ተጠሪዎቹ ራሱ ቶሎ አይደርሱም። እንዴ አይነት ቦታ የሆነ ወጣ ያለ ቦታ ከሆነ ጦላይ ደርሱ። ሰዎች ከተጎዱ ህይወታቸው ካለፈ ከጥቅሞች ከሆኑ ነው እንትን አደጋ ራሱ የሚደርስ አሁን ይሄንን ለመቆጣጠር ራሱ አስቡት እንዴት እንደሚ ይሄን እንትኑ ደማም በቃ በሄሊኮፕተር ምናምን ነው ሲያጠፉ የነበረው። በጣም ነው የሚያስፈራው።